ኮኔክሽንህ ከአላህ ጋራ በልብ ነው አይደለ? አሁን ሰላት ቆመ፣ ስገድ። አልቻልክም? ምንድን ነው የሚቀጥለው? ቁጭ ብለህ ስገድ። አልቻልክም? ቁጭ ለመስገድ በመስገድ ነው የምትባል። ተኝተህ ስገድ። ተኝተህ አልቻልክም? በቃ በቀልበህ ላ ክብር ያልቆም ያለው አሁን ፋቲያን ሰዎች እያገዙ ይሄ ማለት ከፊዚካል ጋር አይደለም። እሱ ግንኙነቱ አይደል አላህ ከደረት ውስጥ ካለችው ከቀልብህ ከልብህ ጋ ነውና ልብህን ተርን እስካረከው ጊዜ ድረስ የእሱ የመክፈራና የሱ የእርቅ በር ክፍት ነው። አንዳንዴ ስናስተምር በጣም ሰዎችን ተስፋ እንዲቆርጡ እናደርጋለን። ብዙ ሰዎች ከወጡ በኋላ የማይመለሱበት ምክንያት እሱ ይመስለኛል እና አንተም ታነስባለሁ ገምታለሁ ብቻ ክፍት ነው። ደግመን ደጋግመን የምንለው ክብደቱ ለኛ በእርግጥ ፔኑ ከባድ ነው። አንድ ሰው እኮ ወንጀል ሲሰራ መጀመሪያ እኮ ጥቁር ነጥብ የራሱ ድብ ላይ ትቀመጣለች ነው አይደለ? ቆሻሻ ራሱን የሚጎዳው። ይቅር በመባሉ የሚጠቀመው ራሱ ነው። አላህ አንተ አመፅከው ተገዛኸው ሰገድክ ተውከው እሱ አይደለም እኮ ከኛ የሚፈልገው እኛንን ሳንሰግድ መኖር እና የሚመስለኝ ያንተ ጥያቄ ላይ አሁን አንዱ እየወደድ ነው የምናምጸው አልኩ አይደል። መውደዳችን እኮ ነው ማመጻችንን የሚያሳውቅ አይደል? አንተ አሁን የሆነን ሰው ጎዳሁት የምትለው ያን ሰው ማትወደውስ ማትጨነቅለት አካል ከሆነ በመበደልህ እኮ ያለህን ድንበር በማለፍህ እኮ የበደልከው ራስህን ነው አይደል? አይደለም አልሰገድክም ምንድን ነው አላ የሚሆነው? ዩኒቨርሲቲ ይቀጥላል፣ ሞተም ይቀጥላል። እንኳን ዘላት አዛልብ ባለ ማድረግህ ግን ከአላህ ጋር ባለ ፍቅር እቺ ልብ ውስጥ ባለችዋ ኑር ነው ጋይድ የምትደረገውና ምትጸጸት ከዛ ሼም የሚሰማ ግልት የሚሰማ በቃ የሆነ እራስን የምጠላ